ውላችሁ ወደ ዲጂታል ማርኬቲንግ መግባት የምትፈልጉ ከሆነ በዚህ ቪዲዮ ላይ የምናነሳቸውን ኮንሴፕቶች በደንብ አንደርስታንድ ልታደረጓቸውና መግባቢያ ቋንቋችሁ ልታደረጓቸው ይገባል። ብዙዎቻችሁ መግባት ትፈልጋላችሁ ወይ ደግሞ ገብታችሁ እየሰራችሁ ያላችሁም ትኖራላችሁ። ግን ክላይንት ጋር ኮሚኒኬት ስታደረጉ፣ ኢንተርናል ቲሞቻችሁ ጋር ስታወሩ እነዚህን ኮንሴፕቶች ካላወቃችኋቸው እመኑ ዲጂታል ማርኬቲንግ እየሰራችሁ ታስ አዲስ ደግሞ ለሚሆኑባችሁ ሰዎች ሰምታችኋቸው የማታውቁት ከሆነ ጀስት ቁጭ ብላችሁ አስራ ምናምን ደቂቃ ነው ምንም ኮስታ ያደረጋችሁም፣ አዳምጧቸው መቼ እንደሚጠቅማቸው ይህን እውቀት አታውቁትም። ኦኬ እንጀምር። የመጀመሪያው ኢምፕሬሽን እና ሪች ኢምፕሬሽን የምንለው ምን ያህል ሰዎች በተደጋጋሚ አይተውታል ነው አንድን ነገር። ሁለተኛው ደግሞ ምን ያህል ሰዎች ዩኒክ ወይም አንድ ጊዜ አይተውታል ነው። ለምሳሌ አንድ ቪዲዮ ቲክቶክ ላይ ፖስት ተደረገ፣ ራይት። እኔ አንድ ጊዜ ካየሁት እዚህ ጋር፣ ሌላ ሰው አንድ ጊዜ፣ ሌላ ሰው አንድ ጊዜ ካየው ሶስት ሰው አይተውታል። ሶ ሪቹ ሶስት ነው የሚሆነው። እኔ ጋር ሁለት እሱም ጋር ሁለት እዛም ጋር ሁለት ግን ከመጣ ኢምፕሬሽኑ ስድስት ይሆናል። ሶ ኢምፕሬሽን ሲሆን ሪፒቴሽኖቹም ይቆጠራሉ። ሪች ሲሆን ግን ዩኒክ ነው የሚሆነው ይሄ ለምዶ ማተር የሚያደርገው ለክላይንቶቻችሁ ፕሮሚስ ስትገቡ ወይም ደግሞ ማሳደግ እንችላለን ስትሉ ሪቻችሁን 25 ፐርሰንት እንጨምረዋለን ስትሉ 25 ፐርሰንት አዳዲስ ሰዎችን እናመጣለን እያላችሁ ነው እንጂ ኦልሬዲ የሚያዩት ሰዎች ጋር ተጨማሪ እንዲያዩት እናደረጋለን እያላችሁ አይደለም። ሶ ኢምፕሬሽንና ሪች መካከል ሂውጅ የሆነ ልዩነት አለ። በኋላ እነዚህ እንዴት ወደ ገንዘብ ይቀየራሉ፣ እንዴት ትከፍሉባቸው አላችሁ የሚለውን እናነሳለን። ሶ ኢምፕሬሽን ኤንድ ሪች የመጀመሪያው ቤዚክ የሆነ ነገር ነው። ሁለተኛው ኦርጋኒክ ሪች ኤንድ ፔድ ሪች የሚባል አለ። ሪች አሁን ያለንን ኮንቴንት ብዙ ሰዎች ጋር እንዲደርሱ ማድረግ፣ ማስታወቂያችን ብዙ ሰው እንዲያዩ ማድረግ ነው አይደለ? ይሄ በሁለት መንገድ ይደረጋል። አንደኛው ኦርጋኒክ ነው። ኦርጋኒክ የምንለው ለ ፕላትፎርሞች ላይ ምንም ገንዘብ አንከፍልም። ጀስት ፖስት እናደርገዋለን የራሱ አልጎሪዝም ፑሽ አድርጎት የሆኑ ሰዎች እንዲያዩት ያደርገዋል። ልክ ይሄ ቪዲዮ እናንተ ኒው ኒውስፊር ላይ መጥቶ ያያችሁት ኦርጋኒክ ነው። ለዩቲውብ አልከፈልኩም። እንደውም ዩቲውብ ሊከፍለኝ ይችላል። እናንተ ስላያችሁት ራይት። ይሄ ኦርጋኒክ ነው። ፔድ የምንለው ደግሞ ከፍለን ብዙ ሰዎች ጋር እንዲደርስ ስናደረግ፣ ለምሳሌ ኢንስታግራም ላይ አንድ ኮንቴንት ፐብሊሽ አደረግኩና መቶ ሰው ሪያክት አደረገ ላይክ አደረገው፣ ራይ ለኢንስታግራም 10 ዶላር ከፍየው ኦልሬዲ መጀመሪያ አይቶት የነበረው 100 ሺህ ሰው ከነበረ 200 ሺህ ሰው እንዲያየው ከከፈልኩት ያ ደግሞ ተጨማሪ የመጣው ሪች ምን ይባላል? ፔድሪች ይባላል። ከፍለን ያመጣነው ልጅ ስለሆነ ማለት ነው። ሶስተኛው ሊድ ኤንድ ሊድ ማግኔት ሊድ የምንለው ፖቴንሽያሊ የእናንተን ፕሮዳክታችሁን ሊገዛ ወይም የክላይንቶቻችሁን ፕሮዳክት ሊገዛ የሚችል የሆነ ግለሰብ እንደማለት ነው። ለምሳሌ እኔ ለሆነ ጂም ሊድ ነኝ። ለምን ሌላ ጂም እሰራለሁ፣ ኤክሰርሳይስ ማድረግ እወዳለሁ። ሶ ፖቴንሽያሊ እኔ ሊያስገቡኝ ይችላሉ። ራይት ሶ፣ እኔ ፖቴንሻል ከስተመር ስለሆንኩኝ ሊድ እባላለሁ። ሊድ የምንለው ይሄ ነው። ሊድ ጀኔሬሽን ማለት ፖቴንሻል የሆኑ ሰዎችን ጀነሬት ማድረግ ወይም መሰብሰብ እንደማለት ነው። ለምሳሌ እኔ ማርኬቲንግ ካምፓኒ ያለኝ

በትንሹ ከ10 ሚሊዮን በላይ ጀነሬት የሚያደርጉ ቢዝነሶች ካሉ የኔ ፖቴንሻል ክላይንቶች ናቸው። እነሱን አትራክት ማድረግ ይፈልጋሉ። ሶ ሊድ ጀነሬሽን ነ ስራ ሲባል ምንደ ማደረገው እነዛ ሰዎች ኮሚኒኬት እንዲያደርጉኝ ወይም ደግሞ ኢሜላቸውን መሰብሰብ ላይ ፎከስ አደርጋለሁ ማለት ነው። ይሄ ነው ሊድ ጀነሬሽን። ሊድ ጀነሬሽን የሚሰራው ደግሞ ሊድ ማግኔት በመጠቀም ነው። ሊድ ማግኔት ምንድነው? እነዛን ሰዎች አትራክት ለማድረግ የምጠቀመው ማግኔት ሊትራሊ ሰዎችን የሚስብበት ማለት ነው። እነዚህ ቢዝነሶች ለምሳሌ ከ10 ሚሊዮን ብር በላይ በወር ጀነሬት እያደረጉ ከሆነ የኔ ፖቴንሻል ከስተመር እንዲሆኑ ጀነሬት ለማድረግ ምን ከወር ከ10 ሚሊዮን ብር በላይ እየሰራችሁ ከሆነ ቢዝነሳችሁን ለማሳደግ የሚጠቅማችሁን የማርኬቲንግ ማቴሪያል አዘጋጅቼላችኋለሁ፣ በነፃ ሰጣችኋለሁኝ፣ ከስር ዳውሎድ አርጉ ብዬ ያቺን በነፃ የምትሰጥ ነገር ካዘጋጀ እሷን ዳውሎድ ለማድረግ ሲሉ ነዛ ሰዎች ሲመጡ ከኔጋር ኮሚኒኬት አደረግን ማለት ነው። ሊድ ጀኔሬት ተደረገ። ምን በመጠቀም ሊድ ማግኔት በመጠቀም። ቀጣዩ ደግሞ ሲቲአር፣ ሲፒሲ እና ሲፒኤም የምላችኋለሁ። ሲቲአር የሚባለው ክሊክ ስሩሬት ማለት ነው። ክሊክ ስሩሬት ምንድን ነው? የእኛ ኮንቴንት ዲስፕሌይ ከተደረገላቸው መሀል ምን ያህሎቹ ክሊክ አድርገው አይተውታል ማለት ነው። ይሄንን ቪዲዮ ምናልባት ዩቲዩብ ላይ ኒውስ ፊዳችሁ ላይ መጥቶ ሊሆን ይችላል፣ ወይም ደግሞ ሪኮመንዴሽን ላይ መጥቶላችሁ ሊሆን ይችላል። ከመጣላቸው ከመቶዎቹ ሰዎች መካከል ምን ያህሎቹ ክሊክ አድርገውታል የሚለው ሲቲአር ነው። ክሊክ ስሩ ሬት መቶ ሰው መቶለት 10 ሰው ክሊክ ካደረገው ሲቲአሩ 10 ፐርሰንት ነው ማለት ነው። መቶ ሰው መቶለት ሁለት ሰው ክሊክ ካደረገው ሁለት ፐርሰንት ነው ማለት ነው። ለዩቲዩብ በጣም አትራክቲቭ የሚባለው ከ8 ፐርሰንት በላይ ቢሆን ነው። 10 ፐርሰንት 11 ፐርሰንት ሲቲአር ያላቸው ኮንቴንቶች በቃ ቪዋቸው በአንድ ጊዜ ይጨምራል። ለምን ሰው ወዲያው እንዳየ ክሊክ እያደረገባቸው ስለሆነ ማለት ነው። ሁለተኛው ደግሞ ሲፒሲ ያልኳችሁ ነው፣ ኮስት ፐር ክሊክ ማለት ነው። ይሄ ደግሞ ማስታወቂያ ረን ስታደርጉ፣ ቅድም እንዳልኩት ፔድ የሆነ ትራፊክ እያመጣችሁ ነውና ሰዎች ማስታወቂያው ላይ ክሊክ እንዲያደርጉ ነው እየከፈላቸው ያላቸው። ስለዚህ ፌስቡክ ቻርጅ የሚያደርገው ወይም ጉግል ቻርጅ የሚያደርገው። ምን ያህል ሰው ክሊክ አድርጎታል። ሰው በእያንዳንዷ ክሊክ ይሄን ያህል ከፍልል ብሎ ቻርጅ የሚያደርገው በእያንዳንዷ ክሊክ ዜሮ ዶላር ትከፍላለ፣ ያቺ ኮስት ፐር ክሊክ ይባላል። ያቺ ክሊክ ስልክ ለመደወል ሊሆን ይችላል፣ ዌብሳይት ላይ ሄዶ ለርን ሞር ብሎ ክሊክ አርገት ሊሆን ይችላል፣ ሳይን አፕ ብለት ሊሆን ይችላል። ብቻ ግን እዛ አድ ላይ ምንም አይነት ክሊክ ሲያደርጉ ያችን ክሊክ ካውንት ያደረገና እኛን ፌስቡክ የሚቆርጥብን ባሳየው ሰው ልክ ሳይሆን ክሊክ ባደረገው ስልክ ይሆናል ማለት ነው። ያቺ ኮስት ፐር ክሊክ እንለዋለን። ቀጥሎው ደግሞ ሲፒኤም ነው ኮስት ፐር ማይል ለምን ማይል እንደሚሉት አይታወቅም፣ ግን ኮስትፐር ኢምፕሬሽን ነው ያ ማለት አንድ ሺህ ሰው ጋር ኮንቴንቱ ሲደርስ ምን ያህል ብር ትከፍላላችሁ ነው። ኢምፕሬሽን ነው፣ ሪች አላልኩም። ዩኒክ ሰው ጋር ሳይሆን በድግግሞሽ የሚሆን ብቻ አንድ ሺህ ጊዜ ኮንቴንቱ ሲታይ የምከፍለው ደግሞ ኮስትፐር ማይል ወይም ደግሞ ኮስትፐር ኢምፕሬሽን ይባላል ሲፒኤም። ሌላኛው ኮንሴፕት ደግሞ ሪታርጌቲንግ ወይም ሪማርኬቲንግ የምለው ነው። ይሄ ደግሞ ኦልሬዲ ከዚህ ስላስተዋወቅንላቸው ሰዎች ድጋሚ ማስተዋወቅ እንደማለት ነው። ለምሳሌ የቅድሙን ምሳሌ ወይም ደግሞ አዲስ ምሳሌ እንውሰድ እንበልና አንድ ጂም የሚሰራ ሰው አለ፣ ወይም ደግሞ ምግብ የምትሰራ ኩክ የምታደርግ ሴት አለች እና የኮኪንግ ክላስ አላት፣ ታስተምራለች። ከማስተማሯ በፊት ግን መጀመሪያ ኮንቴንት ክሬት ታደርጋለች። ቤት ውስጥ እንደዚ አርጋችሁ ኩክ አድርጉ፣ ለባሎቻችሁ እንዲያርጋችሁ አብስሉ ምናምን ያለች ቪዲዮ ትሰራለች። የእሷን ቪዲዮ አይተው የሚከተሉ አሰቦች አሉ፣ ፎሎ የሚያደርጉ ቪዲዮቿ ጋር ኢንተራክት የሚያደርጉ ሰዎች አሉ። በኋላ ማስታወቂያ ስትሰራ ታርጌቲንግ ላይ የኔም ፔጅ ላይክ ያደረጉትን ሰዎች ነው ታርጌት ማድረግ የሚፈልገው ካለች እነዛ ሰዎች ኦልሬዲ ማርኬት አድርጋቸዋለች በምን በኦርጋኒክ በኮንቴንቶቿ ድጋሚ ማርኬት እያደረገቻቸው ነው ይሄ ምን ይባላል ሪ ማርኬቲንግ ይባላል አንድ ምሳሌ ነው ይሄ። ሌላኛው ደግሞ ምን ሊሆን ይችላል? ቅድም ባነሳ ነው፣ ለምሳሌ ቢዝነሳችን የምታሳድጉበትን ፍሪ ፒዲኤፍ ማኑዋል ነገር አዘጋጅቻለሁኝ ዳውንሎድ አድርጉት ብላቸው እና እነዛ ሰዎች ዳውንሎድ ሲያደርጉ ኢንፎርሜሽናቸውን ቢሰጡኝ ኦልሬዲ ማርኬት አድርጊያቸዋለሁ። በሌላ መንገድ ድጋሚ አዲስ ፕሮዳክት ሲኖረኝ ለእነሱ ማስታወቂያ የሚሰራ ከሆነ ሪማርኬቲንግ ወይም ኦር ሪታርጌቲንግ ይባላል። ይሄ በጣም ኢፌክቲቭ ነው። ለምን ገንዘባችንን እያጠፋን ያለነ ወይም ደግሞ ማርኬቲንግ እየሰራን ያለ ነው ሞስት ፕሮባብሊ መልሰው ይገዙናል ብለን የምናስባቸው ሰዎች ላይ ስለሆነ ሌላኛው ኮንሴፕት ደግሞ ኮልቱ አክሽን ወይም ሲቲ ቲኤ የምንለው ነው። ምንም አይነት ማስታወቂያ ወይም ኮንቴንት አንድ ሰው ከተመለከተው በኋላ እንዲወስደው የምንፈልገው አክሽን ኮልቱ አክሽን፣ ላይክ አክሽንን መጥራት እንደማለት ነው። ሶ ይሄንን ኮንቴንት ካያችሁ በኋላ ከስር ያለውን በተን ክሊክ አሉ ወይም ደግሞ ይሄ ቪዲዮ ከተመቻችሁ ላይክ አድርጉት ካልኩኝ አክሽን እየጠራሁ ነው። ራይት ሄዳችሁ ክሊክ ታደርጉታላችሁ። ያ ነው ኮልቱ አክሽን ማለት። ኮልቱ አክሽን በሌላ ደግሞ እንዴት ሊቀመጥ ይችላል? ማስታወቂያ ስትሰሩ ለምሳሌ አድ ላይ ሊሆን ይችላል። ከስር ኮልቱ አክሽኑን ሳይን አፕ በተን ኦር ደግሞ ቴሌግራም ላይ ሜሴጅ ላክ ኦር ደግሞ ስልክ ደውል ከሆነ ያቺ በተን ኮልቱ አክሽን ትባላለች። ምንጊዜም አንድ አድ ከተሰራ በኋላ ኮልቱ አክሽኑ ምንድን ነው ማለት ሰዎቹ ምን እንዲያደርጉ ነው ኤክስፔክት የምታደርገው ከማስታወቂያው በኋላ ማለት ነው። ማስታወቂያ ኮልቱ አክሽን ከሌለው ባዶ ነው፣ ማስታወቂያ አይባልም። ሊትራሊ ነው የምላችሁ። ሌላኛው በጣም ኢምፖርታንት የሆነ ኮንሴፕት ደግሞ ኮንቨርዥን ሬት ነው። ኮንቨርዥን ሬት ማለት ቪዚት ካደረጉ ሰዎች መካከል ምን ያህሉ ፐርሰንቱ ኮንቨርት አድርጓል ወይም ደግሞ ገዝተዋል፣ ፐርቼዝ አድርጓል ማለት ነው። በዲጂታል ማርኬቲንግ ኮንቨርጅን የምንለው ፋይናሊ የሚፈለገውን አክሽን የወሰዱ ሰዎች ማለት ነው። ፐርቼዝ ማድረግ ከሆነ ፐርቸዝ፣ መደወል ከሆነ መደወል፣ ኦርደር ፕሌስ ማድረግ ከሆነ ኦርደር ፕሌስ ማድረግ። ይሄ የመጨረሻው አክሽን ኮንቨርት አደረገ ይባላል ያ ሰው ከሰራው። እንዴት ነው የሚሰላው? ለምሳሌ መቶ ሰው ከሆነ ዌብሳይቱን ቪዚት ያደረገ ወይም ማስታወቂያውን ያየው፣ ከመቶ ሰው መካከል አስሩ ኮንቨርት ካደረገ አስር ፐርሰንት ኮንቨርጅን አለው ማለት ነው። ሲሰላ እንዴት ነው? ምን ያህል ሰው ኮንቨርት አደረገ፣ በዚህ ኬዝ አስር ሰው፣ አጠቃላይ ምን ያህል ቪዚተር አለን፣ ሲካፈል ቶታል ቪዚተሩ መቶ ሰው ሲባዛ ፐርሰንቴጅ ለማድረግ በመቶ እናበዘዋለን አስር ፐርሰንት እንዳገኛለን ማለት ነው። ይሄ በጣም ኢምፖርታንት ነው። ለምን የምንሰራው የማርኬቲንግ ስራ በሙሉ አዳይን ኮንቨርዥን ለማግኘት ነው። ስለዚህ የምንሰራው ማስታወቂያ ኤፌክቲቭ ነው ወይስ አይደለም የሚለውን የማውቀው ኮንቨርዥን ሬት ማድረግ ከቻልኩኝ ነው። ሌላኛው ኮንሴፕት ደግሞ ከስተመር አኩይዚሽን ኮስት የምንለዋለን ወይም ደግሞ ሲኤሲ የምንለው ይሄ ደግሞ አንድ ከስተመር ለማግኘት ምን ያህል ገንዘብ ስፔንድ እያደረግን ነው። ለምሳሌ በጣም ነገሩን ፕራክቲካል ለማድረግ እንበልና በፌስቡክ አድቨርታይዚንግ ነው ከስተመር እያገኘን ያለ ነው ሰው በፌስቡክ አድ በወር ስፔንድ እያደረግን ያለ ነው አስር ሺህ ብር ነው እንበል። አስር ሺህ ብር ስፔንድ አድርገን እያገኘን ያለ ነው ደግሞ መቶ ሺህ ብር ነው አይን እያገኘን ያለ ነው። ስለዚህ በአስር ሺህ እና በመቶ ሺህ ብር መካከል ያለው ዲፈረንስ ነው ከስተመር አኩዚሽን ኮስት የምንለው ዊችዝ ይሄ ለእያንዳንዱ ከስተመር ምን ያህል ኮስት እያደረግኝ ነው ብሎ ያስባል። ለምሳሌ አስር ሺህ ብር አውጥቼ እያገኘሁ ያለሁት መቶ ከስተመር ከሆነ አንድ ከስተመር ለማግኘት ለእያንዳንዱ ሰው አስር አስር ብር አውጥቻለሁ ማለት ነው። ወይም ደግሞ አስር አስር ዶላር አውጥቻለሁ ማለት ነው። አሁን ጥያቄው የሚመጣው ከአንድ ከስተመር ምን ያህል ገንዘብ ጀነሬት አደርጋለሁ ነው። ኦኬ ከአንድ ከስተመር ጀነሬት የማደርገው ገንዘብ በወሩ ሲደመር ካወጣሁት የማስታወቂያ ኮስት ካልበለጠ ከስተመር አኩዚሽን ኮስቴ ከፕሮፊቴ በጣም ጨምሯል ማለት ነው። ማለትነ እየከሰርኩ ነው ማለት ነው። ማለትነ ቋንቋ ያ ማለት ለአንድ ከስተመር አስር ብር ከፍዬ ለማግኘት ከስተመሩ እኔ ግን እየሰራሁ ያለሁት ከአስር ብር በታች ከሆነ ከስተመር አክዊዚሽን ኮስቴ ከዛ ከስተመር ከማገኘው ፕሮፊት የበለጠ ነው። ስለዚህ ባይ ዲፎልት እየከሰርኩ ነው ማለት ነው። አላማው የማርኬቲንግ አላማ ከስተመር አክዊዚሽን ኮስትን መቀነስ ወይም ዜሮ ማድረግ ነው በተቻለ መጠን። ማስታወቂያ ስንሰራ አስር ሺህ ብር ማስታወቂያ ከሆነ የሰራሁት የወሩ መጨረሻ ላይ መቶ ሺህ ብር ጀነሬት ማድረግ አለብኝ ስለዚህ ለእያንዳንዱ ከስተመር ለማግኘት ከምከፍለው ገንዘብ የማገኘው ፕሮፊት መጠለቅ አለበት ማለት ነው። ሌላኛው በጣም ኢምፖርታንት የሆነው ኮንሴፕት ደግሞ ሪተርን ኦን አድ ስፔንድ የምንለው ነው። ሪተርን ኦን አድ ስፔንድ ለሪተርን ኦን ኢንቨስትመንት ይጠጋል። ሪተርን ኦን ኢንቨስትመንት ማለት ላይክ ኢንቨስት ባደረኩት ገንዘብ ምን ያህል ሪተርን እያገኘሁበት ነው ነው። ለምሳሌ አንድ እቃ ላይ ኦር አንድ ሰርቪስ ላይ መቶ ብር ኢንቨስት አድርጌ በአመቱ ሁለት መቶ ብር ሆኖ ከመጣ ሪተርን ኦን ኢንቨስትመንቴ መቶ ብር ነው ማለት ነው። መቶ ኦልሬዲ ኢንቨስት የተደረገ ነው። መቶ ደግሞ ሜክ ያደረግኩት ራይት። ሪተርን ኦን አድ ስፔን ያ ኢንቨስትመንት አድ ነው። ለአድ ያወጣ ነው ገንዘብ ነው። ከዛ ውስጥ ምን ያህል ሜክ ያደረኩት ነው ነው። ለምሳሌ ይህንን ካልኩሌት እናድርገው። ና ፎርሙላውን ልንገራቸው። ሪተርን አድ ስፔንድ የሚሰራው አጠቃላይ ከማስታወቂያው ጌን ያደረግኩት ሬቨኖ አለ ወይም ደግሞ ሽያጭ ሊሆን ይችላል፣ ሲካፈል ለማስታወቂያ ያወጣሁት ሲባዛ በመቶ ነው። ለምሳሌ አንድ ማስታወቂያ አድርጌ መቶ ሺህ ብር ጀንሬት አደረግኩኝ። መቶ ሺህ ብር ጀንሬት አደርኩኝ። ለማስታወቂያ ያወጣሁት ደግሞ አስር ሺህ ብር ነው 10 ነው። ስለዚህ አጠቃላይ ሪተርን አዲስ ቤንዴስ እንት ሆናል ማለት ነው። 1 ማለት ነው ራይት። እና 10 ሲባዛ በመቶ 1 ሆናል። ይሄ ማለት ምን ማለት ነው? ለእያንዳንዷ ስፔንድ ላደረኳት 1 ዶላር 10 ዶላር ገንዘብ ጀነሬት አድርግ ያለው ማለት ነው። ላይክ በዶላር ነው የሚሰራው ኦፍ ኮርስ እኛ ወደ አማርኛን ቀይረዋለን፣ ወደ ኢትዮጵያ ብር ቀይረዋለን። ግን 100 ሺህ ዶላር ኢን ሬቨኑ ካገኘሁና 10 ሺሁን ማስታወቂያ ላይ ስፔንድ አደረኩት ማለት ለእያንዳንዷ ፌስቡክ ላይ ኢንቨስት ያደረኳት ዶላር 10 ዶላር ሜክ አድርግ ያለው ማለት ነው። ስለዚህ 1 ዶላር ብጨምር 10 ሺህ አንድ ባደረገው ተጨማሪ ዛም ጋር 10 ዶላር እጨምራለሁ ማለት ነው። ስለዚህ ሪተርኑን አድ ስፔንዴ በፐርሰንት ሲሰራ 1000% ይሆናል። መሆን ያለበት ላይክ ዜሮ ፍላት እንዲሆን መቶ ፐርሰንት መሆን በቻል አለበት። ያ ማለት ከላይና ከታች ያለው እኩል ይሆናል። መቶ ዶላር ስፔንድ አደርጋለሁ መቶ ዶላር እሰራለሁ፣ ምንም ትርፍ የለኝም። ያ መቶ ፐርሰንት ነው። ራይት ከዛ አነሰ ማለት ግን ብዙ ገንዘብ እያወጣው ሌስሜክ እያደረግኩ ነው ማለት ነው። ለምን ሪተርን አድስፔንድ ካልኩሌት የሚደረገው ማስታወቂያዎች ምን ያህል ፕሮፊት ናቸው የሚለውን የማቀው፣ ቅድም ዳነሳ ነው። ኮንቨርዥኑን መጀመሪያ ካልኩሌት ያደርጋሉ። ምን ያህል ሰው ኮንቨርት እያደረገ ነው የሚለው አንደርስታንድ ሳደርግ፣ ያንን ይዤ ሪተርን አድስፔንዴን ካልኩሌት ማድረግ ይችላሉ ማለት ነው። ምንም ኮምፕሊኬትድ ነገር አይደለም። ፎሪል ነው ምላቸው። ሲምፕል ኮንሴፕት ነው። ቀጣዩ ኢምፖርታንት የሆነ ኮንሴፕት ፕሮባብሊ ሁላችሁም አንደርስታንድ ልታደርጉት የሚገባው ደግሞ ሴልስ ፈነል የሚባል አለ። ሴልስ ፈነል ምን ማለት ነው? ፈነል ማለት በአማርኛ ምንድነው ፈነል? ይሄ ነዳጅ የሚቀዳበት እንዲህ ያለው ነገር ስሙ የለውም፣ ግን ይሄ እንትን ያለው ነገር ነው ብቻ። ከላይ ሰፊ ነው፣ ከላይ ብዙ ነገር ይጨምርበታል፣ ከስር በትንሹ ይወጣል። ያ ነው ሴልስ ፈናል። እና እንዴት ነው ወደ ማርኬቲንግ ኮንሴፕት ያመጣ ነው? ከላይ ፈነሉ ሰፊ ነው፣ ከስር ደግሞ ጠባብ ነው። ያ ከላይ ሰፊ የሆነበት ስለኛ አዌርነስ ያላቸው ሰዎች ለምሳሌ ከኔ የሆን ኮሚኒኬሽን ላይ ሰርቪስ ማሰራት የሚፈልጉ እንበልና አንድ ሺህ ሰዎች አሉ። አዌርነስ አላቸው ስለኛ ሆን ነገር ያውቃሉ። ራይት ከዛ እየጠበበ ሲመጣ ደግሞ ከነሱ ቀጥሎ ምን አይነት ሰዎች አሉ? ኢንተረስቱ ያላቸዋሉ ላይክ ለመግዛት የሚፈልጉ ሰዎች አሉ። ከሰሙት አንድ ሺህ ሰዎች መካከል ምናልባት ግማሾቹ ሊሆኑ ይችላሉ። ኢንተረስት ያላቸው ሰርቪስ እኛ ጋር መጥቶ ለመግዛት፣ ስለዚህ አምስት መቶ ይሆናል ኢንተረስት ላይ ያለው። ከዛ ከስር ደግሞ ኮንሲደሬሽን አለ። ያ ደግሞ ኢንተረስት ፍላጎት ብቻ ሳይሆን አክቹዋሊ ባሰራ እያለ ኮንሲደር እያደረጉት ነው። ምናልባት ከአምስት መቶዎቹ ደግሞ መቶዎቹ ሊሆኑ ይችላል። ኮንሲደር እያደረጉት ያሉት ከነዛ ከመቶዎቹ መካከል ቀጣዩ የሚሆነው ደግሞ ኮንቨርዥን ነው። ከመቶዎቹ ደግሞ ምን ያህሎቹ ገዙ? ስለዚህ ከመቶዎቹ ደግሞ አስር ሰው ገዛ። ኦኬ አስር ገዛ ማለት አስሮቹ ኮንቨርት አደረጉ ሴልስ ፈነሉ። የሚነግረኝ ምንድን ነው? አጠቃላይ ስለአንተ የሰማ የሚያውቅ አንድ ሺህ ሰው አለ። ከዛ ከአንድ ሺህ ሰው ውስጥ ግን የገዛው አስሩ ሰው ነው። ሰው ይሄንን ማወቅ የልምረው የሚጠቅመኝ ማስታወቂያ ስሰራ የሴልስ ፈነሉ የትኛው ፓርት ላይ ነው ያሉት ኦዲየንስ ሰዎች የሚለውን ማወቅ ይችላሉ። ነው አንድ ፕሮዳክት የማወጣ ከሆነ የማስተዋውቀው ለምን አይነት ሰዎች ነው? አዌርነስ ሌቭል ላይ ላሉ ነው? ኮንሲደር እያደረጉ ላሉ ሰዎች ነው? ኢንተረስቱ ላላቸው ነው? ወይስ ደግሞ ኮንቨርት ላደረጉ ሰዎች ነው የሚለውን አንደርስታንድ ያደርጋሉ። ሴልስ ፈነል በጣም ሶፊስቲኬትድ የሆነ ኮንሴፕት ነው። በዌብሳይት ነው ብዙ ጊዜ ፈነሎች ዴቨሎፕ የሚደረጉት። ለምሳሌ እንበልና አንድ በጣም ሲምፕል ፈነል ልንገራቸው። ኦኬ ላንዲንግ ፔጅ ነው የመጀመሪያው። የዌብሳይቱ ፔጅ ምንድነው? ዲጂታል ማርኬቲንግ ለምን ለቢዝነሳቸው ያስፈልጋቸዋል ይላል አሁን አዌርነስ ቢልድ እያደረግ ነው በምን ዙሪያ በዲጂታል ማርኬቲንግ ዙሪያ ከዛ በኋላ እያስተማራቸው ይመጣና የራሳቸው ቢዝነስ ላይ ይሄንን አፕላይ ብታደረጉት ይሄንን ብትሰሩት ይሄንን ብትሰሩት ምናምን ሲላቸው ምን ማድረግ ይጀምራሉ ኢንተረስት ያድርባቸዋል አለ የሆኑ ያህል ሰዎች አንዳንዶቹ በዛው ይጠፋሉ የሆኑ ያህሉ ኢንተረስት ያድርባቸዋል ከዛ በኋላ ስለ ፕራይስ መውራት ይጀምራል ምን ያህል ነው ኮስትም የሚያደርጋቸው ይህን ያህል ገንዘብ ዲጂታል ማርኬቲንግ ላይ ስፔንድ ብታደርጉ ይህን ያህል ሜክ ታደርጋላችሁ ሪተርን ሆና ስፔንዳቸው ይሄ ነው ምናምን እያሉ ያወራቸዋል አሁን ከኢንተረስት አልፎ ኮንሲደር እያደረጉት ነው። በጀቴን እንዲባረገው ምናም እያለ እያሰበ ነው። ከዛ ፋይ ላይ እነዚህን ሰርቪሶች እኛ ጋር ታገኛላችሁ፣ እንዲህ አድርገን እንሸጥላችኋለን፣ እንዲህ አድርገን እናስተዋውቅላችኋለን ስንላቸው አሁን ሴልስ ነው። ይችን ሴልስ ሰምተው ኮንቨርት ያደርጋሉ። ይ አንድ ሺህ ሰው ያንን ነገር አነበበው ከአንድ ሺዎች ውስጥ አስሩ ገዙን ማለት ነው ይሄ ነው ሴልስ ፈል ዴቨሎፕ ሲደረግ፣ ይህን ነው ይመስለው ሰው ዲጂታል ማርኬቲንግ ላይ እንዴት አድርገን ነው አፕላይ የምናደርገው። ኮንቴንቶቻችን ላይ፣ ዌብሳይት ዴቨሎፕ ስናደርግ፣ ኢሜይል ስንልክ፣ ቴክስቶች ስንልክ በሙሉ ምን አይነት ሌቭል ላይ ያሉት ከስተመሮቹ የሚለውን አውቀን በእነሱ ባሉበት ልክ ይሆናል የሚላከው ማለት ነው። ኦረዲ ለመግዛት ኢንተረስቱ ያለው ሰው በአሁኑ ኬዝ ለምሳሌ ዋጋ እየጠየቅን ያለን ሰው ተመልሰን ሂደን ዲጂታል ማርኬቲንግ ለምን ለቢዝነስ ያስፈልጋል ብንለው እንደሚያስፈልገው አውቆ ዋጋ ሰምቶ ለመግዛት እያሰበን ያለ ሰው ለምን ያስፈልጋል ብለን አድቨርታይዝ አድረግ ነው ማለት ተርኖፍ አድረግ ነው ማለት ነው። ያንን ክላይንት አት ዘ ሴም ታይም ደግሞ ለምን እንደሚያስፈልገው ዲጂታል ማርኬቲንግ ለቢዝነሱ የማያቅን የሆነን ቢዝነስ ሄደን ዋጋው ይሄን ያህል ነው ብንለው አይፈልግም ያንን መስማት በያሉበት ሌቭል ነው ኮንቴንቱን ወይም አድቨርታይዝመንቱን መስማት ያለባቸው። ሴልስ ፈነ ለዚህ ይጠቅመናል። የመጨረሻውና ምናልባት ኤቭሪዴ ደግሞ ኮሚኒኬት ልታደርጉበት የምትችሉት ኮንሴፕት ኬፒአይ የምንለው ወይም ደግሞ ኪ ፐርፎርማንስ ኢንዲኬተር። ኪ ፐርፎርማንስ ኢንዲኬተር በእርግጥ ኮመን ተርም ነው፣ አዲስ ነገር አይደለም። ብዙዎቻችሁ ልታውቁት ትችላላችሁ ብዬ አስባለሁ። ለማታውቁት ሰዎች ግን ኪ ፐርፎርማንስ ኢንዲኬተር ማለት አንድ ሰው። ፐርፎርማንሱ የሚለካው በምንድን ነው ነው? እኔ አሁን እንደ ካምፓኒ ሀይር የምደረግ ከሆነ የሆነ ድርጅት የሚቀጥራ ከሆነ ፐርፎርማንስህን በምዶ ሜዠር የማድረገው ይለኛል። ኢምፕሬሽንህን እንጨምራለሁኝ፣ ይህን ያህል ፐርሰንት ሊድህን አሳድጋለሁ፣ ይህን ያህል ፐርሰንት ኮንቨርዥን አመጣለሁ፣ ይህን ያህል ፐርሰንት ኤንጌጅመንት እጨምራለሁ። እነዚህ ነገሮች ምንድናቸው? ኬፒ አይ እንላቸዋለን። መጨረሻ ላይ ኮንትራቱ ሲያልቅ ወይም ደግሞ ስራው ተሰርቶ መጨረሻ ላይ የሚታየው ኬፒ አይ ነው። ኬፒ አይ ይወጣና ምን ያህሉን ሂት አድርገሃል ፕሮሚስ ያደረግከው ምን ያህሉን አስቀምጣለሁ ለጎል ይጠጋል፣ ግን ጎል ሳይሆን ፐርፎርማንሳችን ሜዥር የሚደረግበት ነው። ጎሉ እዚህ ቦታ ደርሳለን ይሄን እናደርጋለን ሊሆን ይችላል። ኦኬ፣ ያ ስፔሲፊክ የሆነው ጎል ነው። ኬፒአይ ግን ኦቨሮል የምንሰራቸው ስራዎች በሙሉ ሜዥር የሚደረጉባቸው ወይም ፐርፎርማንሶቻችን የሚለኩባቸው ናቸው። የሆነ ነገር እየሰራው ነው ብላችሁ ባይደወ ይሄ ዲጂታል ማርኬቲንግ ላይ ብቻ ሳይሆን ሁሉም ቦታ ላይ ኬፒአይ አለ። ለምሳሌ ሪሌሽንሽፕ ላይ ፐርፎርማንሱ እንዴት ነው ከተባለ ፐርፎርማንስ ኢንዲኬተር አለው። ታማኝ ነው ወይ ያደርጋለ ይደውላል እንከባከባል፣ ይሆና። እነዚህ ነገሮች ኪ ፐርፎርማንስ ኢንዲኬተሮች ናቸው። እነሱ ላይ ጥሩ ነው ማለት ፐርፎርማንሱ አሪፍ ነው ማለት፣ ፐርፎርማንሱን የሚያሳዩት እነዚህ ነገሮች ናቸው። ቢዝነስ ላይ ስታመጧቸው ደግሞ አክቹሊ ሜዥር መደረግ የሚችሉ ሜትሪክሶች ናቸው። አዳይንድ እያሻሻላቸው ላቸው እነሱን ነገሮች ይወራል ማለት ነው። እነዚህ ኮንሴፕቶች ዲጂታል ማርኬቲንግ ወርልድ ላይ ያለ ሰው ሊያውቃቸው ብቻ ሳይሆን አንደርስታንዲንግ ሊያደረጋቸው ብቻ ሳይሆን ኤቭሪዴ ኮሚኒኬት ሊያደረግባቸው የሚገቡ ኮንሴፕቶች ናቸው። በደንብ ዲቴይል የምትፈልጉ ከሆነ እያንዳንዱ ላይ ለትሚና ኮሜንት ላይ በላ ኮንቴንት እስክንገናኝ ድረስ ቻው።